የቤቲ እናት ጽናትን እስር ቤት ከተተቻት፣ እጅግ በጣም ያሳዝናል። የጽናት አባት ይሄን ሲሰሙ እየከነፉ ልጃቸው ጋር ቢመጡም ግን ምንም ማድረግ አልቻሉም። ልጃቸው የሰራችው ወንጀል የሰው ልጅ ራቁቱን ቪዲዮ መቅረጽ ላይ እንደተገኘች ነው። እንግዲህ የቤቲ እናት አሁን ጽናትን እስር ቤት ከታ ቤቲንና ኪራን ማጋባት ትፈልጋለች። ኬራ በጽናት ምትክ ለመታሰር ቢሞክርም ግን ባለ ወንጀል ተቀምጦ ያለ ወንጀል የሚታሰር ሕግ የለም፣ ዘወር በልልም በማለትም ፖሊሶቹ አስፈራሩት። እኔ ያለሁ ጽናት የመታሰር የለባትም፣ በሷ እግርን የመታሰር እችላለሁ ቢልም ግን ደግሞ በፍጹም አለ ፖሊሱ። እንደውም ደግሞ ሊናን መስክሪ እኔ እንዳደረግኩት እኔ ቪዲዮ እንደቀረጽኩት አላት። ያማል እንደኝ እኔ አልፈልግም አለችው። ግን ያማለ፣ ይህም ጽናት ቪዲዮን የቀረጠችው ለክፋት አስባ ሳይሆን ከዚህ በፊት ጽናት እሷ ላይ ያደረገችባት ድርጊት ከተደገመ ራሷን መጠበቂያ ብላ ነበረ። ግን ደግሞ ወጥመድ ውስጥ ቀተታት። ቪዲዮውን የላከችው ቤቲ ናት። እናም ቤቲ የጽናትን ስልክ ጌም ልጫወትበት ብላ ወስዳ፣ ጽናትን በየዋህ ልቧ ያንን ቪዲዮ ሰጠቻት፣ ያንን ስልክ ሰጠቻት። አጅሬዋ ከጽናት ስልክ አንስታ ለእናቷ ላከችው። እናቷም ይህን በማየት እየከነፈች መታ፣ ትልቁን ዳቦ ሊጥ አደረገችው። የጽናት እና የኪራ ህይወት በእጅጉ መከራና ፈተና የበዛበት ነው። መቼም ቢሆን መከራ ሊያጣው ሊያጣው የማይችል የህይወት ታሪክ ነው። ነገር ግን የቤቴን እናት ብዙ ሰው ተንበርክኮ ቢለምናትም አሻፈረኛለች። ምክንያቱም በሐሰት የሚመሰክር ሰው በገንዘብ ገዝታ አደራጅታ አስቀምጣለች። አሁን የእሷ አላማ ጽናትን አስወጥታ ቤቴን የኬራ ባለቤት ለማድረግ ዝግጁ ሁናና ቆርጣ አስባበት ነው የመጣችው። እናም ይሄ ነገር ለሷ ትልቅ ደስታ ፈጥሮላታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ተከታተሉ። ጽናት ከባለፈው የቀጠለ ይዘመተናል። እንግዲህ ጽናት መከራ እየበዛና እንደቀጠለ ነው ማለት ነው። የቤቲ እናት አሁን እሳት ለብሳ እሳት ጎርሳ እቤታቸው መታ፣ ማናባሽ ነው ልጅ ላይ ይህን ያደረገው በማለትም እገላታለሁ ብላ ያዙ ይልቀቁኝ አለች። ከዛም ቀጥላ ግን ውሳኔዋ ከባድ ሆነ። ጽናትንም እባክሽን ይቅርታ አድርግላት ብለው ቢማጸኗትም ግን ልትሰማ አልቻለችም። እናም ያቺ ገረድ ሚስትህ የት ናት አለችው። ኪራን ማለት ምን እያልሽ ነው? ምንድን ነው የምትፈልጊው ሲላትም ምንም የምትለው ግራ ያጋባል። ጽናትና ኪራ በግብ በተኙበት ዘው ብላ እመኝታቸው ክላስ ገባች። በሩን ቆርቁራ ስትከፍትላት ሊና፣ ሊናንም ዘርቢያንች? ያንች በማለትም በጥፊ መታቻት። ሴታ ዳሪም ብላ ሞራኗን ሰበረቻት። ሊናም አንቺ ማን ስለሆነች ነው አላስገባሽም? ብላ ከነ ኪራ በር ቆመች። ግን ደግሞ የቆመው መኪናው ሳይሆን የቆመው ሰው ነው የሚገጨው። ስለዚህ ብላ ስገፈትራትም ሊና በሩን ከጥላላት ሄደች። እተኙበት ገብታ ኪራን እና ጽናትን የለበሱትን በርድ ልብስ ገፈፈቻቸው። እነሱ ምንድን ነው ምን ተፈጥሮ ነው ቢሏትም፣ እነይ ተነሽ፣ እዚህ እገረድ ጋር ተጋርምህልኛል፣ አይደለ አኔ? ያሳየዋለሁ። እነይ ተነሽ በማለትም ጽናትን ተናገረች። ቆይ ምን ሆነሽ ነው? ምንድን ነው የምትፈልጊው? ያምሻል እንዴ አላት ኬራ። ቆይ ምንድን ነው ደግሞ? ምን አደረግን? ጤነኛ አይደላችሁም እንዴ ስትልም፣ ጤነኛ አይደለንም አይደለ አኔ አለቻት ምንድን ነው ምንድን ነው የተፈጠረው ሲሏትም ዛሬ ያለቃትም እኔ አይደለሁም አሳያታለሁ አለች ቆይ ምንድን ነው የተፈጠረው ሲሏትም ኪራም የተፈጠረውን ነገር እሺ ሳሎን መተን እናወራሻለን። ይሄ እኮ የመኝታ ክላስ ነው ምን አይነት ነው ልጅቷም እናትዮዋም አንድ አይነት ናት አለች ጽናት ምን አልሽ አንቺ ወራዳ በማለትም እጽናት ላይ አፈጠጠች። በቃ ሂጂ እኔ መጣሁ በማለትም ሲሸኛት ኬራ ደግሞ ሄዳ አናግራት አንተ አለችው ሁለታችንም ና ሲላትም እሳሎን ሆነው ሲያናግሯት የቤቲ እናት ማናባሽ ነው ማንፈቅዶልሽ ነው ይሄንን ያደረግሽው ስትል፣ ማለት ምንድን ነው በአንቺ ስልክ ነው የተላከልኝ ስለዚህ አለች። ከዛም ምን ተፈጥሮ ነው ቢዶል ላሳይህ ብላ ለኪር አሳየችው። ከዛም የተፈጠረው ነገር ጽናት ደነገጠች። ከዛ እኔ አላምንም፣ ምናልባች ታናዳ ነው እንጂ ጽናት ለሌላ ነገር እንደማታደርግ አውቃለሁ። አዋክሽን ተረጋጊ ቢላትም ጭራሽ ጭራሽ የሰው ልጅ እንዴት ራቁትን ፎቶ ይዛል? ልትተባበርላት ነው? አነሳያታለሁ ላናግራት ጽናት ይህንን አታደርግም ሲላትም፣ ኪራ ጽናት ጋር ክላስ ሲሄድ ምንድን ነው ያደረግሽው? ማለት ምን ይውል ኪራዬ፣ እንዴት እሷ ጋር ሊደርስ እንደቻለ ማን እንደላከው አላቅም፣ ግን ደግሞ ቢሆንም እና እውነት ነው አላት። አው ኪራዬ፣ ምክንያቱም ቤቲ እንደዛ ስላደረገች አውቃ ከሆነ ራሴን መጠበቂያ ይሆናል ብዬ ነው ያስኩት እንጂ ለሌላ ስቤ አይደለም አለችው። ከዛ እሱም በጣም ይገርማል፣ በቃ ሁን ተረጋጊ አላት። ከዛ የቤቲ እናት በቃ ይቅርታ፣ ምንም ማድረግ አልችልም። ቤቲ ብዙ ነገር አድርጋለች። በዚህ መንገድም ጽናት እንድታልፍ አድርጋታለች። እናም ለዛ ነው እንጂ ቪዲዮ የያዘችው እውነት አስባበትና ለመጥፎ ነገር አይደለም አላት። ምን አልክ ጭራሽ የኔ ልጅ እንደዚህ ያደረግ አለቀ አለቀት። እኔ ሮማ እኔ ቅድስት አይደለሁም ማን እንደው እንኳ አሳያታለሁ እስር ቤት ባላር መጠመጣት አለች። ከዛም ጽናት እባክሽን ይቅርታ አድርጊልኝ ብላ ብትለምናትም ይቅርታ እንደዚህ ነው እንደሚለመነው? ሽማግሌዎቹስ አለቻት። ምን እንግዲህ ሌላ ደግሞ በጣም ታጨንቃለች እስር ቤት መግባት አትፈልግም። እህቴን ለማሳከም እነዛን ሰዎች ሸሽቼ ብመጣ እዚህ ደግሞ እንደዚህ፣ እኔ እስር ቤት መግባት አልፈልግም። እዋክወትን ይቅርታ አድርጉልኝ እንደፈለጉ ያድርጉኝ፣ እዋክወትን አለቻቸው። ከዛም የቤቲ እናት እ የምን ቅርታ ነው አለሽበት እንዴት ሽሽ አለበት አለቻት። አረን የለውበትም እኔ ምንም አውቀው ነገር የለም ይቅርታ አርግ ያልሻለሁ። እንደዛ ከሆነ ትልቅ ኃላፊነት የምትወጪው ስራ አዝሻለሁ አለች ምንድን ነው እኔ ከእስር ቤት ምንም ይሁን ምንም እሰራለሁ ችግር የለውም አለች ከዛ አዎ እንደዛ ነው የሚሻልሽ ካልሆነ ግን እሺ በቃ አለችና እጽናት ጋር ሄዳ ጽዬ ምንም ይፈጠር ምንም የኔን ስም እንደማታነሽልኝ ቃል ገብተሻል አይደል አለቻት አዎ ቃል ገብቻልሻለሁ አንቺ ደግሞ ምንም አቶኝም ሀለች ጽናት ይህንን ያዳመጠችው የቤቲ እናት አንቺ አስመሳይ ሾካካ እዛ ምን ስቴ ነበር ይህን ነገር ያንቺ እጅ አለበት ማለት ነው ሃለች ጽናትም እሷ ምንም የለችበትም ምንም ነገር የለችበትም እሷ ናት እንኳት አለች አይደል ሊቀርልሽ እያንዳንድሽ እመኝ አስጠፈንግሻለሁ አለች እና ጥላቸው ወጣችው ጽኑ በቃ እንታሰር ነው በቃ እንጃትፍሪ ጸጥ በይ፣ ዝም በይ አለች። ጽናትም እንግዲህ ቤቴም አሁን እንደፈለገ ማሽከርከር ጀምራለች። ሌና ቤቴን ለመነቻት፣ እናትሽን፣ ሌና ጥሩ ሰው ናት፣ ቆንጅዬ ናት፣ መልካም ሰው ነው በያት አለች። እሺ እንደዛ ካረግሽልኝ፣ ምግብ ካመጣሽልኝ ነው አለች። እንግዲህ ሌና ለቤቴ ታዛሽ ሁኗ ሌላው ነገር እንግዲህ በሚገርም ሁኔታ ኪራ ቢለምናትም እምቢ ያለች የቤቲ እናት የቤቲ እናት ደውላ ለሰው አሁን ጽናትን በዳፈናው መስክሮ የሚያሳስራት ገንዘብ ከፍላ አምጥታለች። ምስክር አዘጋጅታለች። ጽናት እስር ቤት ልትገቢ ነው። ስለዚህ ምግብ የሚያመላልስልሽ ብትፈልጊ ነው የሚሻልሽ አንቺ ገረድ አለቻት። ሌላው የናሆሚ እናት እንግዲህ ቤቲ የቤቲን እናት ከዚህ በፊት ታወቀ ታይተው ይታወቃሉ። እናም እዛ ቤት ሲመጡ ጽናት ለቤት ይደውላ እዛ ቤት ተያይዘው ሄዱ። በዛው ተዋወቁ። የተደረገባትን ነገር በሙሉ የቤት እናት ነገረቻት። ከዛም እንዳውም አንች መልካም ነሽ እኔ ቢሆን ልጅን ያክል ነገር ይሄ ነገር ደርሶብኝ አለፋታም። አለች። አሁን የቤቲ እናት የናሆን ወይንም ትዳር መበጥበጥ ጀምራለች። በጣም ያሳዝናል። የጽናትም የመሩም ሕይወት ተርምስምሶ ወጥቷል። በጣም በሚገርም ሁኔታ ቅድስትም ቅዱስም ሊለምናት ቢሞክር አሻፈረኝ አለች። አሁን አንተ አሸማጋይ ሁሉም ነገር ይቅር በይቅርታ እንለፍ እያልካል ነበር። ግን ደግሞ ቤቲ ያደረገችው ጽናት ላይ እንዴት ሲልም በደል ለመዘራዘር ነው እንዴ? አሁን ሁሉም ነገር ይቅር ይቅር ተባባሉ ስትላል ነበር። አንታስ መሳይ በማለትም ጮኸችበት። በሚያሳዝን ሁኔታ እንግዲህ ምንም ማድረግ አይቻልም። የጽናት አባት ተደውሉላቸው ጉዳቸውን ሰሙ። እየተንከራተቱና እየሮጡ ወደ ጽናት ሲመጡም ጽናት እጅ ተፍንጅ ተይዛ እስር ቤት ገባኝ። ልጄ ምን ኩር ነው ምንድን ነው ሲባልም፣ እንደዚህ አድርጋ ነው ብላ እሷው ነገረችው። በጣም በሚያሳዝን ሁኔታ ልጄ እንደዚህ አልነበረም የሚያሳደግኳት፣ ከምን የመጣ ነው አለ። እንግዲህ ኪራና ቤቲ አሁን ምንድን ነው አትጨቃጨቁ እባካችሁ። ምንና ነው እማዬ ጽናት ላይ የምጮኸ? አለችው። ጽናት ደግሞ ክፉ ናት ስትለውም የተኛውን በሬ ጨቅጭቀው ጨቅጭቀው አደረጉት አውሬ አሉ። ጽናት ከማንም ከምንም በላይ መልካም ነበረች። ይሄ ሁሉ ያንቺ ነው አላት። አሁን ደብልቅልቁ ወጥቷል። እና ናሆሜ ደግሞ ከመሩ ጋር ተጣላ። እናቴን አላከበርሻትም፣ እናቴን እንደዚህ አርገሻታል ማለት ጀመረ። መሩ አሁን ግራ ተጋብታለች። እናም ፈጣሪ ፈቅዶ በሰጣት ሕመም የናሆሜ እናት እንግዲህ ከቤት እናት ጋር ተሻርካለች አሁን ትልቁ ዳቦ ሊጥ ሆነ የሚባልበት ሰዓት ነው። በጣም ያሳዝናል። የጽ መታሰር ኪራን ዋጋ እያስከፈለ ነው ሰብስክራይብ ያ